ዋናው ነገር ማህሌት በህይወት መኖሯ እራሱ ትልቅ ነገር ነው። እሷ እንድትኖር ምኞቴ ነው። እኔም ምንም ነገር ሳትሆን እግዚአብሔር ካለ እንድትገኝ ምኞቴ ነው። እንግዲህ ይሄ ሰውዬ ያው ብዙዎቻችሁ እሱ ተይዞ ለፍርድ እንዲቀርብላችሁ ብዙዎቻችሁ ጥያቄ ነው እና አይቀርም። ማንም ሰው ከእንትን ከወንጀል ማንም ሰው ርቆ መኖር አይችልም ሀገር ለቆም ቢሄድ እኳንም ወንጀል ከሰራሽ በየትኛውም እንትን ብትሄጅ አታመርጭም። ያው ብር ስላለው ብቻ እሱ የፈለገው ጋ ሊሄድ ይችላል። ግን የትኛውም ጉድጓድ ውስጥ ካልገባ በስተቀር በየትኛውም እንትን ቢሄድ ማምለጥ አይችልም ማለት ነው። ምክንያቱም ጀግናዎቹ እንግዲህ እሱ እየገባበት እየገቡ እሱ ያሰማራቸውን ሰዎች እያንዳንዱ እያመጡ እያያችሁ ነው እንግዲህ አዳዲስ ሰዎች ነው የሚቀጥረው መስፍን። ያው የመስፍን ብሩ ታውቃላችሁ፣ የእሱ ብር አይደለም የልጆቹ ብር ነው። ይህ ሁሉ የሚያጠፋባቸው ግን ዙሮም ቀረም እነሱ በህይወት ካሉ የቀረው ብር ይበቃችኋል። እሱንም አምኖ ከሰጠ ማለት ነው። ሌላው እነሱ በህይወት መኖራቸው ራሱ ትልቅ ነገር ነው። ብሩ ምኑ ምኑ ነገር ይቅርና በህይወት ካሉ እግዚአብሔር ይመስገን። ዘላለምና ልዑልም በጣም መመስገን ያለባቸው ሰዎች እነሱ ናቸው። ከእግዚአብሔር በታች ህይወታቸውን እያተረፉላቸው ያሉት ዘላለምና ልዑል ስለሆኑ ለእነሱ እግዚአብሔር ይስጣቸው። የእናንተ ኮሜንት የእናንተ ጸሎት። እውነት ምንም እንዳይሆኑ እግዚአብሔርን ሁላችሁም የእያንዳንዳችሁ ኮሜንት አያለሁ እና በጣም የሰው ጭንቀት የሰው ህመም የሚገባችሁ ብዙ እህት ወንድሞች አላችሁ እና እኔ እንጃ እውነት ትለያላችሁ፣ በጣም ትለያላችሁ። ለሰው ልጅ ያላችሁ ፍቅር፣ ለሰው ልጅ ያላችሁ እንትን በጣም የሚገርም ነገር ነው። ያው ይሄ የኛ የራሳችን የተሰጠን እንትን ነው። ኢትዮጵያዊነት ማንነታችን መግለጫ ነው። ሰው ለሰው ሰው ለመርዳት ሰው መሆን በቂ ነው በሚለው እናንተም እንግዲህ ይህን አሳባችሁ እያንዳንዳችሁ የምትጽፉት ኮሜንት ምናምን ለሰው ልጅ ያላችሁ ጭንቀት ሲጠፉባችሁ እኳን እንዴት እንደምትጨነቁ የቆየ ቪዲዮ ላይ ገብታችሁ የምትጽፉላቸው ኮሜንት ምናምን እና በጣም ትለያላችሁ ብቻ። እግዚአብሔር ብሎ ደግሞ የእናንተ ጸሎት የነ ልዑል እና የዘላለም ድካምም እግዚአብሔር ቆጥሮላቸው በህይወት ኑራ የምታመሰግናቸው ቅርብ ቀን ነው። ልጅቷ እንዳልሞተች እንግዲህ እየተናገሩ ነው። ባለፈው አይታችኋል። በሀሰተኛ የሞታለች እያለ የመቃብር እያሰራ የነበረው መስፍን እነሱ ተስፋ እንዲቆርጡ እያደረገ የነበረው መስፍን እንግዲህ አልተሳካለትም። በየትኛውም እንትን ሄደ ሄደ ሄደ አንዱ ራሱ አልተሳካ። እንግዲህ እግዚአብሔር ይመስገን ስለሁሉም ነገር፣ በህይወት ምኖሩ እግዚአብሔር ይመስገን ማለት ነው። ጀግኖቻችን እንግዲህ ከገባችበት ገብተው እንደሚያመጧት እኛም ሙሉ ተስፋ አለን በእነርሱ። ያው እነሱ ሃያ አራት ሰዓት ራሳቸውን አሳልፈው ምንም አይነት ማስፈራሪያ እንኳን ቢደርስባቸው ምንም ነገር ሳይበግራቸው እስካሁን ሰዓት ድረስ ፍለጋቸውን አላቁሙም። ለእነሱ ደግሞ እግዚአብሔር ይጠብቃቸው። ሌላው ደግሞ ብዙዎቻችሁ እንደዚህ የሆነ ሀሳብ አምጡታችሁ ምናምን ስንት ምትጽፉላችሁ ቪዲዮ ባይለቁ እሱ ራሱ ተናግሮታል። የቪዲዮ መልቀቅ ያለ መልቀቅ የእኛ እንትናችን ነው። ስለዚህ አያሳስባችሁ። ቪዲዮ አትልቀቁ፣ ቪዲዮ በለቀቃችሁ ቁጥር መረጃውን እያቀረበላችሁት ነው፣ መስፍን እየራቃችሁ ነው መሄደው እያላችሁ የብዙ ኮሜንት እንትን ብሏል። ልውልም በዚህ ሀሳብ ላይ እንግዲህ ካልሰማችሁት የሱ ቪዲዮ ላይ መስማት ትችላላችሁ። እኛ ቪዲዮ ስንለቅ የራሳችን ምክንያት አለን። ስለዚህ አያሳስብም ብሏል ያው እነሱ ያውቃሉ። እኛ ዝም ብለን ተመልካቾች ነን። ክፉ ነገር እንዳይደርስባቸው እግዚአብሔር አምላክ ይጠብቃቸው ማለት ብቻ ነው። ከእግዚአብሔር በታች ደግሞ እነሱ ሰውን እያተረፉ ነው። ብዙ ጭንቀት ብዙ በዚህ በወንጀል ስንት የገቡትን ሁሉ እንግዲህ እነሱ ለብዙዎች እያተረፏቸው ነው ያሉት። በመስፍን ዙሪያ እንኳን የተሰማሩትን ራሱ ከዚህ ወንጀል እያስወጧቸው ወደ ራሳቸው እንዲመለሱ እያደረጉ ነው እና የእነሱ ስራ ቀላል አይደለም። በጣም የሚመሰገኑ ሰዎች ናቸው። የእውነት ዘላለም እና ልዑል እግዚአብሔር ከእነሱ እድሜ ልካችሁን ምንም ነገር አይንካችሁ። እውነት የእውነት እኔ ቃል የለኝም ለእነሱ። ለሰው ልጅ አሁን ላይ ሰው በጠፋበት ዘመን የሰውን ህይወት እንደዚህ የራስሽን አሳልፈሽ ለሰው የሚሰጥ ሰው የለም። ማንም ሰው የራስ ህይወት ያሳስበዋል። ማንም ሰው እነሱ ግን ምንም ነገር ሳይበግራቸው ህይወታቸው፣ ቤተሰብ ምናምን ሳይሉ ለዛ ለታሰሩት ወንድሞቻችን እህቶቻችን አሁንም ቢሆን እነሱ ካልተገኙ ያው እነሱም ተናግረዋል እስከ መጨረሻው ድረስ መሄድ ካለብን እንሄዳለን ብለዋል። ያው እነሱም እንግዲህ አንድ ጊዜ ከጀመሩ ማቋሚያ የላቸውም። ደግሞም አምጥተው እንደሚያሳዩዋችሁ ታያላችሁ። የዛሬ ስንት ጊዜ ማን ነበረች? ማህሌት ነው። አዎ ማህሌት የምትባል ማህሌት ሳይሆን ሄርሜላ ነው ስማቸው ይመሳሰላል። ሄርሜላ የምትባለው እንደዚህ ታግታ ጎዳና ላይ አውጥተው ቤተሰቦቿ ባፈሩት ንብረት ተወርሶባት ያ ሁሉ ከድርጅት እስከ መኪና እስከ ቤት ድረስ አስመልሶላቸው አሁን እነሱ ባሉበት ዙሪያ እነ ሄርሜላ ለብዙ ሰዎች የስራ ዕድል እየፈጠሩ እያገዟቸው ብዙ ሚዲያ ላይ መውጣት ስለማይፈልጉ ነው እንጂ ብዙ ሰዎች እንደሚረዱ እንግዲህ ልዑል ተናግሯል። ያው እነሱ በቪዲዮ መቀረጽ አይፈልጉም። ሄርሜላም ሆነ ወንድሟም ማለት ነው። እነዚህም አሁን ሄርሜላ ልክ እንዳደረገችው እነማህሌትም ተገንተው ባላቸው ንብረታቸው ተመልሶላቸው ሁሉ ነገር እሷም ህይወቷ በሰላም ማለት በሙሉ ጤንነቷ ተመልሳ ወደ ራሷ ሁና የምትረዳበት ቀን እግዚአብሔር ያምጣልን። አንዳንድ ጊዜ እኛ ብዙ ጊዜ ሰዎች ላለን ነገር ሳንት ሳንል ለወደፊት እናስባለንና ግን የሰው ልጅ ያው ምን እንደሚገጥመው አይታወቅም። ስናወራ ስንጫወት ምናምን ሰው ነን። ይሄ መስፍን የተባለ ሰውዬ ምንም ሞት የማይነከው ህመም የማይነከው መስሎታል። አሁን ለሱ ለጊዜው መሮጡን ብቻ ነው ያየው። ግን አንድ ጊዜ ከወደቀ የሰው ልጅ ምንም እንትን ተስፋ የለውም እና ለጊዜው መስሎታል። መሞት አይቀርም ተተክሎ አይቀርም። የሰው ልጅ ማሰቃየት ይህ ሁሉ እንትን አይገባም ለሰው ልጅ እኔ እንጃ የውነት፣ ከባድ ነው ብቻ። ዋናው እሷ በህይወት መኖሯ ራሱ አንድ እንትን ነው። ሌላው እንግዲህ በሱ ቤተሰቦች፣ በመስፍን ቤተሰቦች እንግዲህ እያንዳንዱን እየለቀሙ ከአክስት እስከ አክስት ባሏ ድረስ መረጃ እያቀበሉ ነው። ምክንያቱም የነሱ ስራ የነሱ ስቃይ፣ ስንት ሰው እንደሚያሰቃዩ ስለሚያውቁ እነሱም ቢዘገዩም አሁን ላይ መጥተው መረጃ እያቀበሏቸው ስለሆነ የእውነት በኋላ ለእነሱም እንደሚጠብቃቸው ፈጣሪ ይጠብቃቸው ማለት ነው። የአክስት ባልም የተባለው እንግዲህ ብዙ መረጃ ስለመስፍን ለዘላለም እየነገረው ነበር። አሁንም አክስቷን ባለፈው ብዙ ነገር ተናግራለች። እውነቱን ይሁን ውሸት ይሁን እየደባበቀችም ብቻ ስላስለፈለፏት ተናግራለች። ያው ጀግኖቻችን ደግሞ እስከ መጨረሻው ድረስ እነሱን ሳያገኙ መቼም ቢሆን አያቆሙም። እውነት እውነት ናት። እውነት ሁሌም እውነት ናት። አንገታቸው መድፋት ያለባቸው በውሸት በሰው ንብረት ምንም በማያውቁ ልጆች የሚያንገላቷቸው ለእነሱ ቅጣታቸው ማገኘት አለባቸው ብዬ ነው የማስበው። ጀግኖቻችን ክፉ ነገር አይንካችሁ። ባላችሁበት መብራን ትጠብቃችሁ። ሰላም እና ፍቅር ተመኘውላችሁ። የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ስትገቡ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለምታበረታቱኝ እህት ወንድሞች ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ። እናመሰግናለን። ባይ ባይ።